ህጻናቶች በጣም እየተጎዱ ነው። በቃ ህጻናቶች ትምህርት እያለቀሱ ነው፣ የሚገርማችሁ በጣም እያለቀሱ ነው። መማር አለብን። ትምህርት ቤት በቃ አይከፈትልንም ካላችሁ እንኳን ቢያንስ ትምህርት ቤት እናዋል ብለው ከሆነ የጠየቁ በቃ አይከፈትም ካላችሁ ቢያንስ ትምህርት ቤት እናዋል ሰውን እስከ ማለት ደርሰዋል። ህጻናቶች ሙሉ ለሙሉ ከትምህርት ገበታ ውጭ ስለሆኑ የሌላ አይነት አስተሳሰብ ውስጥ ነው እየገቡብን ያለ አብታብ ታጠናል ትምህርት ቤቶቻችን ወድመውብናል። ቅጽር ያሉት በሙሉ እንዲሁ ደግሞ ማህበረሰቡ ትምህርት ፍላጎት እያለው እኛ ካልፈቀድንም ትምህርት አትማሩም፣ አይስከፈትም በማለታቸው የተነሳ ሰላማቸውን አጡ ነው ያለ። የአማራ ብዙ ጥያቄዎች አልተፈቱልንም እያለ ነው እየሰበከ ያለ፣ እኔ ያለሁበት አካባቢ ማለት ነው እና ለአማራ ከሆነ መጀመሪያ ላይ የአማራን ልጅ እየገደለ መሆን የለበትም መጀመሪያ ላይ ማሰብ ካለበት እነዚህን ሕፃናት ምንም በሚያውቁት የፖለቲካ አጀንዳ ውስጥ ላይ አስገብቶ ትምህርትን መከልከል ማለት ትክክል ስላልሆነ ማለት ነው። ሁላችንም ቢሆን ለመማር ማስተማር ፍላጎታችን ቢኖርም ስጋተ ህይወታችን ደግሞ አሁን ነው ነገ ነው እንደዚህ አይነት ነገር አለ፣ ችግሮች ይፈጠራሉ የሚል እምነት ማለት ነው። ትምህርት ደግሞ በሰላም ሰዓት እንኳን ተሰርቶ ውጤታማም የሆነው ብዙ ጊዜ ከተለፋበት በኋላ ነው። አይደለም በዚህ ሲተኮስ በዚህ በዚህ ሲተኮስ በዚህ እያሉ የሚሄድበት እና ችግሮች እየተፈጠሩ የሚማር ተማሪ ቀርቶ ማለት ነው። ይሄ ሁኔታ እጅግ በጣም አስጊ ነው። አሁንም ባለበት ከቀጠለ ወደፊት በተለይ አማራ ክልል በከፍተኛ ደረጃ በቃ የሚጎሳቆልበት ሁኔታ ነው የሚፈጠረው። በተለይ የክልሉ ምሁራን የሚባሉ በተለያዩ ሀገሮች ያሉ በውጭ ዓለም ያሉ ይህንን ፅንፈኛ ምን እየሰራ ነው የሚለው ልጆች ምን እያደረገ ነው፣ ከትምህርት ሴክተሩ ጋር ያለው ግንኙነት ምን ይመስላል የሚለው በደንብ ማጥናት አለባቸው። በፋይናንስና በተለያዩ ነገሮች የሚደግፉ አሉ። እያወቁት ነው ብዬ አላስብም፣ እነሱ ሳያውቁ ነው ብዬ ነው ማስብ። ይህንንም በደንብ ማጤን መቻል አለባቸው። ለምን ትምህርት ይዘጋል? ትምህርት ከፖለቲካ ነጻ ነው። እባካችሁ ይህን ትውልድ ይህን አማራ እናሻግረው። በቃ በማስተማር ነው። ነፃ ምን ሆነው ማንኛውም ነገር በመማር ነው። ጦርነት በአሁኑ ሰዓት ምንም የሚጠቅመው ነገር የለም። ጦር ከጦር ውድመት እንጂ የሚገኘው ጥቅም የለም።